ሰላም ዩቲዩብ ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ወሳኝና ብዙዎቻችንን የሚመለከት ርዕስ ይዘንላችሁ ቀርበናል፤ የጉልበት ህመም። ጉልበታችን በሰውነታችን ውስጥ ከሚገኙት ትልቁ እና ውስብስብ መገጣጠሚያዎች ጆይንትስ አንዱ ነው። መራመድ፣ መሮጥ፣ መዝለል እና ማንኛውንም እንቅስቃሴ ለማድረግ ወሳኝ ሚና ይጫወታል። ነገር ግን ይህ ወሳኝ አካል ሲታመም ወይም ሲጎዳስ ምን ይሆናል? ምልክቶቹስ ምንድናቸው? እና እንዴት ስራሳችንን ከጉልበት ህመም እንከላከላለን? በዚህ ቪዲዮ ሙሉ መረጃውን ታገኛላችሁ። እስከ መጨረሻው አብራችሁን ቆዩ። አንድ የጉልበት ህመም ምልክቶች የጉልበት ህመም የተለያዩ ምልክቶች ሊኖሩት ይችላል። እነዚህም ከቀላል ምቾት እስከ ከባድ ህመም ሊለያዩ ይችላል። የህመሙ አይነት እና ክብደት እንደ መንሰየው ይለያል። ልናስተውላቸው የሚገቡ አንዳንድ የተለመዱ ምልክቶች ነው ህመም ይህ ዋነኛው ምልክት ሲሆን በጉልበቱ አካባቢ ወይም በጉልበቱ ውስጥ ሊሰማ ይችላል። ህመሙ በተወሰነ እንቅስቃሴ፣ ለምሳሌ ደረጃ ሲወጡ ወይም ሲወርዱ ሊባባስ ወይም በእረፍት ጊዜም ሊሰማ ይችላል። እብጠትና መቅላት ጉልበቱ ሊያብጥ ወይም ለስላሳ ሊሆን ይችላል። የአካባቢው ቆዳ ሊሞቅና ሊቀላ ይችላል። መጠንከር ስቴፍኔስ፣ በተለይ ጠዋት ከእንቅልፍ ሲነሱ ወይም ለረጅም ጊዜ ከተቀመጡ በኋላ ጉልበቱ ሊጠነክር ይችላል። መጥቀስ ወይም መቆለፍ፣ ጉልበቱን ሲያንቀሳቅሱ የሚሰማ የመጥቀስ ድምፅ ወይም ጉልበቱ በአንድ ቦታ ላይ ተጣብቆ የሚቆለፍ ስሜት ሊኖር ይችላል። የመድከም ስሜት፣ ጉልበቱ የሚደክም ወይም እርሶ የቆሙበትን ወይም የሄዱበትን መሸከም የማያክችል ሆኖ ሊሰማ ይችላል። የመተጣጠፍ ችግር፣ ጉልበቱን ሙሉ በሙሉ ማስተካከል ወይም መታጠፍ ላይ መቸገር። አለመረጋጋት፣ ጉልበቱ የሚንገዳገድ ወይም የሚናጋ የመሰለ ስሜት። የሚጎዳ ስሜት ቴንደርኔስ ጉልበቱ ሲነኩት ህመም የሚሰማው ከሆነ ሁለት የጉልበት ህመም መንስኤዎች የጉልበት ህመም በብዙ ምክንያቶች ሊከሰት ይችላል ከእነዚህም ውስጥ ዋና ዋናዎቹ ጉዳቶች ኢንጀሪስ እንደ በመገጣጠሚያዎች ውስጥ ያሉ ጅማቶች ዋይላመንስ መለጠጥ ወይም መበጠስ ያቾ መቆ ፒቾ የካርዲዮጅ ሜንስከስ መጎዳት ወይም የአጥንት ስብራት አርትራይተስ አርትሬዴስ ይህ የጉልበት ህመም የተለመደ መንስኤ ነው ኦስቲኦአርትራይተስ ኦስቲኦአርትሬዴስ የአርትራይተስ አይነት ሲሆን የካርዲዎጅ በአጥንቶች መካከል ያለው ለስላሳ ቲሹ ሲያልቅ ህመም ያስከትላል። ይህ በአብዛኛው በዕድሜ መግፋት የሚመጣ ነው። ሩማቶይድ አርትራይተስ ሬመቶይድ አርትሬዴስ የሰውነት መከላከል ስርዓት የራሱን ቲሹዎች የሚያጠቃበት በሽታ። ሪህ ጆአድ በመገጣጠሚያዎች ውስጥ የዩሪክ አሲድ ክሪስታሎች በመከማቸት የሚመጣ የመገጣጠሚያዎች ችግሮች ሜቻኒካው ፕሮብሎምስ ለምሳሌ የጉልበት ጫፍ አጥንት ፔቴዋ ከተለመደው ቦታው መውጣት ዴስዋ ካድሸን፣ ወይም የእግር ቅርስ መዛባት፣ ቡርሲተስ ቢርሰዴስ በጉልበቱ ዙሪያ ባሉ ትናንሽ ፈሳሽ የተሞሉ ከረጢቶች ቢርሴ ላይ የሚከሰት እብጠት፣ ቴንዲኒተስ ቴንዴነዴስ በጉልበቱ ዙሪያ ባሉ ጅማቶች ላይ የሚከሰት እብጠት። ቅድመ ጥንቃቄዎች እና ጤናማ ልምዶች። አሁን ወደ ቅድመ ጥንቃቄዎች እንምጣ። ጉልበቱን ለመጠበቅ እና ከህመም ለመከላከል ማድረግ የሚችሏቸው ብዙ ነገሮች አሉ። ጤናማ ክብደትን ይጠብቁ። ከመጠን ያለፈው ውፍረት በጉልበቶች ላይ ከፍተኛ ጫና ስለሚፈጥር ለህመም እና ጉዳት ይዳርጋል። ጤናማ ክብደት መያዝ የጉልበት ህመምን ለመቀነስ ትልቁ መንገድ ነው። አዘውትሮ የአካል ብቃት እንቅስቃሴ ያድርጉ። ጡንቻዎችን ያጠናክሩ። በጉልበቱ ዙሪያ ያሉትን ጡንቻዎች ኩማብራፌፕስ አንድ ሃምስትሪንግስ የሚያጠናክሩ ልምምዶችን ያድርጉ። ጠንካራ ጡንቻዎች ለጉልበት ድጋፍ ይሰጣሉ። ዝቅተኛ ጫና ያላቸውን እንቅስቃሴዎች ይምረጡ እንደ ዋና፣ ብስክሌት መንዳት ወይም ፈጣን የእግር ጉዞ። ከባድ ሩጫ ወይም ከፍተኛ ዝላይን ይቀንሱ። ከስፖርት በፊት ሙቀት ያድርጉ። ስፖርት ከመጀመሪያው በፊት ሰውነቱን በማሞቅ እና በመለጠጥ ጉዳት እንዳይደርስብዎ ይከላከሉ። ትክክለኛ ጫማ ይምረጡ። የሚደግፍ እና ምቹ ጫማ ያድርጉ። ለስፖርት ተብለው የተሰሩ ጫማዎች ለጉልበት ተጨማሪ ድጋፍ ይሰጣሉ። ትክክለኛ የሰውነት አቋም ይኑሮት በሚቆሙበት በሚቀመጡበት እና በሚንቀሳቀሱበት ጊዜ የሰውነቱ አቋም ትክክል መሆኑን ያረጋግጡ። እረፍት ይውሰዱ የጉልበት ህመም ከተሰማው እንቅስቃሴውን ይቀንሱ እና ለጉልበቱ እረፍት ይስጡ። ለጉልበት መከላከያ ይጠቀሙ ለምሳሌ በስፖርት ጊዜ የጉልበት መጠበቂያ ቂኔፒያድስ መጠቀም። ትኩረት ይስጡ ማንኛውም እንቅስቃሴ ሲያደርጉ የጉልበቶን ምቾት ይከታተሉ ህመም ከተሰማው ያቁሙ። የህክምና ባለሙያ ያማክሩ። ህመሙ ከባድ ከሆነ ካላስቆ መብጠት ወይም የመንቀሳቀስ ችግር ካለ የህክምና ባለሙያ ማማከር አስፈላጊ ነው። ጉልበታችን የዕለት ተዕለት እንቅስቃሴዎቻችን መሰረት ነው። ጤንነቱን መጠበቅ ለጥራት ህይወት ወሳኝ ነው። የጉልበት ህመም ምልክቶችን ማወቅና ቀድሞ የመከላከል እርምጃዎችን መውሰድ ራስዎን ከከባድ ችግር ለመጠበቅ ይረዳል። ዛሬ የተነጋገርናቸው ምልክቶች ካሉ ቦት ወይም ማንኛውም ስጋት ካለ ቦት ወዲያውኑ ሐኪምዎን ወይም የአጥንትና መገጣጠሚያ ባለሙያን እንዲያማክሩ አጥብቀን እናሳስባለን። የባለሙያ ምክር ሁሌም ቀዳሚ ነው። ይህን ቪዲዮ ከወደዱት ላይክ ያድርጉት፣ ሼር ያድርጉትና እና ለሌሎችም እንዲደርስ ያድርጉ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁን አስተያየትዎ ከታች ኮሜንት ላይ ያጋሩን። ስለ ተከታተሉን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት